በዚህ ልክ ማሰደብ ቁም ነገር አለው ብዬ አላሰብም። ሲከፋሽ ልሽአ ሀይይ ሰላም አለይኩም፣ እንዴት ናችሁ ሁላችሁም? ሁሉ አማን ሁሉ ተማም። ትንሽ ጠፋ እያልኩ ብቅ እያልኩ ነው አይደለ። ነገር ትንሽ ኧረ በጣም እየከበደ ነው ጉዳይ ጉዳይ እየከበደ ነው። እና ዛሬ በምመጣው ወደ ገደለው ስገባ ባይዘ 200 ሺህ ለገባ 10 ሺህ ፎሎወር ይቀራል፣ 10 ሺህ ሰብስክራይበር ይቀራል። በዚህ ቪዲዮ እንደምንገባ እርግጠኛ ነኝ፣ ኢንሻአላህ። ሰለብሬቱ ነው የምናደርገው። ሰለብሬቱ ከማን ጋር እንደሆነ አይጠፋችሁም መገመት። እሺ። እና ዛሬ በምመጣው መሰላችሁ ባለፈው እንዳሰብኩት አለው ነው ባይዘው። ወላይ በጣም በጣም በጣም ደብሮኛል፣ በጣም ደብሮኛል። ላደነቃችሁኝ ጀግና ኦሮ ደግሞ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 አብዛኞቹ ይሄ ለእስልምና ተከታዮች ለእስልምና ተከታዮች ኡስታዝ ሰደብክ የምትሉኝ ነገር አለ። በጣም ኮሜንት ላይ እየተረጋገመ እያየሁት ነው። ለኡስታዝ ክብር የሌለው ሰው ለአንቺ ክብር እንዴት ይኖሯል ምናምን። አክቹአሊ ይሄ ክብር ሌላ ነው፣ ያ ክብር ሌላ ነው። ዓሊምንም ሆነ አዋቂን ኡስታዝ ስለሆነ አይደለም የሌላ ሀገር፣ የሌላ ሃይማኖት እምነት ተከታይም ቢሆን ትልቅ ሰው ማክበር ችግር የለብኝም እኔ አይዘው እኔ ትልቅ ሰው ዲስሪስፔክት የሚያደርግ ሰው ራሱ በጣም ያስጠላኛል እና አልহামዱሊላህ ወላጆችን ጮክ ብያውር ቻላቅም ድምጼን ከፍ አድርጌ አላቅም እነሱ ፍት የሚያደርግም ሰው ጋር ጻብ ነው መፈጠረው እንጂ ትልቅ ሰው መከበር ብቻ ምንም ዓሊም ሆነ አዋቂም ሆነ አላዋቂም መከበር ስላለበት ማከብር ሰው ነው እና ሰው ወላጆቹ ጋር ራሱ ቢጣላ ወይ ትልቅ ሰው የሚነቅ ሰው ምናም ነገር እኔ ባካል የሚያቀኝም ቪዲዮ ላይም አይታችሁኛታቁም እኔ ከትልቅ ሰው ጋር ተከባብሬ ነው እና ይሄ ነገር ምን ተፈጠረ መሰላችሁ፣ ባይዘውይ ለሌላ እምነት ተከታዮች ይሆናል። ልጅታ ሰደብ ሰደብኩ ማለት ነገ ቄስም ቢሆን አልምረውም ማለት ነው ወይ ትልቅ ሰውም ቢሆን አልምረውም ወይ አባትም ቢሆን አልምረውም ማለት ነው? እንደ እንትኑ ከሆነ እና ምን ተፈጠረ፣ እኔ ከከራም ጋር ኮንተንት መስራት ካቆምኩኝ አክቹአሊ ቲክቶክ ላይ በጣም ረጅም ጊዜ አይደለ፣ ብቻ ገብታችሁ ብታዩ የረጅም ጊዜ ቪዲዮ ነው ያለው። እና ኡምራ አደረኩኝ። ኡምራ ያደረኩበት በትክክል ነው የነገራችሁ። ኡምራ ያደረኩበት ኤጀንሲ እምራ ማስደረግ እንፈልጋለን ምናም ምናምን ተባባልን። ደስ አለኝ እኔ በጣም እድል ነው እድል ገጥሞት ማንም እንባይልም ላይ ላይደረግ ደስተኛ ሁኔ ባለኝ ትንሺ አቅምና ትንሺ የተከታይ ማስታወቂያ ሰራው። ከዛ ኡምራ ላይ ያለው ወደ 15 ቀን ላይ ምናምን ነገር ላይ ተጻፈብኝ ነገር ምናምን የሚያስተምሩ ልጆች ተጻፈብኝ ላይ አልገባኝ ግን ችግሩ ከነጋ ቢሆን የዛሬ ሶስትና እና 4 አመት ሁለት ዓመት የለቀኳቸውን ቪዲዮዎች አውጥቶ ምንም ማስፈልግ አውጥቶ እንት ማለት ሶ ችግሩ ከነጋ ጋር አይደለም የሚገባው ይገባዋል እኔ ችግር የለብኝም አልহামዱሊላህ ደግሞ በተሻለኛ አቅም ከአብዛኞቹ ቲክቶከር በተሻለ መልኩ ራሴን ለመጠበቅ መሞክር መጥፎ መጥፎ ቦታ ላለመታየት ላለመሄድም የመሞክር ለሚሄድም ሰው ነኝ እና ደግሞ ምንድነው ችግሩ ዋናው ነገር እናንተ ያልገባችሁ ሰዎች ኡስታዝ ኡስታዝ ነው ክብር ለሚገባው ክብር እሰጣለሁ።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 እና አብዛኞቹ ውስታዞች ዱርዬ ናቸው። ሚዲያ ላይ ያሉት ስለምንተዋወቅ አትመኑ። ሲቀሙ የሚውሉ ሲያጨሱ የሚውሉ ናቸው አብዛኞቹ። መተው ሻህ ሻህ የሚጫወቱት ማንንም ስም አልጠራውም። እና አብዛኞቹ ሻህ የሚመስሉ ዱርዬ ናቸው፣ ወይንም ኡስታዝ የሚመስሉ እናንተ አታውቋቸውም፣ እኔ አውቃቸዋለሁ። ስለዚህ አንዳንድ ሰዎች እንደዚህ ከማለታችሁ በፊት ሶስት ጣት ወደ እናንተ እንደሚጠቁም ወቁ። ስለዚህ እና ደግሞ የጠመመ ሰው ስታዩም የምታስተካክሉበት መንገድ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 አለ አለ ለማን የትኛውንም ኡስታዝ አልተሳደብኩም። የተሳደብኩ የመሰላችሁ ከዚህ በኋላ ይብቃችሁ። አፉ በሉኝ እናንተ የመሰላችሁ ይቅርታ ጠይቃለሁ። በዚህ ጉዳይ የመሰላችሁ መምሰል ራሱ ስለሌለበት ማለት ነው። ቢኮዝ ኦፍ እናንተ የምታከብሩት ኡስታዝ የነካው ከመሰላችሁ ግን የትኛውን ስም አልጠራውም። ከውሽት ያለበት አይነት ነገር ነው የሚሆነው። ቲቪትም የለብኝም ኩራትም የለብኝም። አፉ በሉኝ ከመሰላችሁ እና ዋነኛውና ደግሞ ወደ እኛ ጉዳይ ስንገባ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 በማግባቱ ዙሪያ ማንንም እንደምመኝ እና ምንም አይነት ነገር ይኖረናል ብዬ አላስብም፣ አይኖረንም። ግን እዚህ ልክ ደግሞ እህት እያለኝ እናት እያለኝ ኢቨንም ወደውም ሰው እያለ እዚህ ልክ ዲስሪስፔክት ማድረግ አልፈልግኩም፣ እሷን እንድትደረግም አልፈልግ። እና እኔንም የምትወዱኝ ሰዎች ትንሽ ለእኔም ክብር ያላችሁ ሰዎች መጥፎ ነገር አትናገሩ ለእሷን። ቢኮዝ ልጅቷን አይቻታለው በአካል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 እኛ አሁን ወንጀል ቢገማ እንደኛ የሚሸትሰልን የለም እኮ እና በቃ ጣት መቀሰር በጣም ነው የምንወደው። ወላሂ በጣም በጣም ኦዲንስ አብሶ፣ ኢስላሚክ ኦዲንስ ላይ በጣም ጣት መቀሰር እንወዳለን። ዳለ አክቹአሊ እያደግንበት ነው፣ ወንጀል እንድንጠላ ተደርገን ስለምናድግ ተብሎ ለመጠቆም ይመቸናል። ግን ዩቲዩብ ራሱ ዩቲዩበሮች ራሱ በዚህ ሴት ሴት ሆናችሁ የሴትን ስም እያጠፋችሁ ሴትን ዲስሪስፔክት እያደረጋችሁ የምታገኙት ገንዘብ ባይዘቡ ቢቀር ይሻላል እና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 እና እስኪ ትምጣና ደግሞ እንቀጥለዋለን። ከዚሁ ላቁመው እና መታ እንቀጥለዋለን። በዚህ ቪዲዮ ግን 200 ሺህ ብቻ በጣም ደስ ይለኛል። ከዛ እንዴት እንደምናከብረው እናያለን። ወዳችኋለሁ። ፈጋ ጥርስሽ? ማ ነው? የሁሉም እኮ የሳቅም ጥርስ ነው፣ ግን ምንጩን ነው የምልሽ። ሲከፋሽም ሲለማሽም ነው እኮ። ለዛ ሰው የማያውቀው እኮ እንደሚደብርሽ። አሁን ደስተኛ ያለሽ ወይ ሳዘንተኛ ያለሽ አንቺ? አይ ነው

ለብቻሽ ነው የምኖር። ሚስት የለም ድስት የለም። እኔ እኮ ነኝ ሚስት እሺ። ባል የለ ይለኝ። ለምን ለምን አታገቢም? ወእንታ አማረኛ ዝም ብሎ ማግባት አለ። ሴቶች ራሳችሁን ሲችሉ ማለት ነው ዱርዬ ትሆናላችሁ። አታገቢ ማን ዱርዬ የሚያደርጋችሁ? እሺ አስተሳሰብሽ ነው ባይዞ። ማንም ተጠያቂ አይደለም። ስለዚህ ወንድ ልጅ ልክ እራሱን ሲችል ምናምን ራሱን ሲችል በስራም በኢኮኖሚም በአቅም ስለማግባት ነው የምናስበው። ታውቂያለሽ ወላ ይምረም አሁን ቆንጆ ቤት አለ ቆንጆ የሚስተጓገኝ ነው ቆንጆ የምልሽ ውስጥ አለ። ሴት ልጅ ደግሞ ልክ ሲያልፍላችሁ ወንድ ምን ያደርጋል? አላለፈልኝ ወንድ ያደርጋል ብለሽ ነው ምን መቼም ናፍቄ አይሆንም። ምን ሌላ፣ ምን ልገምት? ለምን ተናፍቅሽኝ? ስለዚህ ምን አይነት ተፈጥሮ እንደሆነ አላውቅም፣ ግን ትለው ሰውንም አይናፍቀኝም፣ ባየው ችግር የለብኝም ግን ይህ ሰው

ደስተኛ አይደለሽ። ምን ምታገኝ ደስተኛም ትሆኝ ይመስልሻል? እኔ አንተ ነው ደስተኛ አላለሽ። ምንድን ነው የጨለመብሽ? ግን ማለት አሁን አንቺ የገመትሽው ምንድነው? ምን ስልሽ ስጠራሽ ምን ያወራኛል ብለሽ ገመትሽ? ግን ደስ ብሎኝ ቶሎ ለመድረስ። ኦኬ ያማንሽኝ ነው በቃ ፊቶ እንኳንም እንዳልም ሽሙ እኔ ሲት ፈሽተሽ ነው። እኔ ግን የምሬን ነው ነው ልሽ። ምን መሰለሽ አሁን የጠራውበት ምክንያት ብዙም ሌላ ሌላ ታሪክ ውስጥ ሳንገባ ባለፈው ቪዲዮ ቀርፃና ተቀደ ነገሩ ስንገናኝ ያለው ነገር እንያዘው ብዬ አልገበጠርኩሽም። አልገፈተርኩሽም እኮ እስከማውቀው ድረስ አልገፈተርኩሽም እንደዚህ ቆይ ነው ያልኩት እንጂ እና እሱ ደግሞ ስሎሞሽ ምናምን አልነበረ ቪዲዮ ላይ እንደገፈተርኩሽ ነው የሚታሰበው አክቹዋሊ አሁን ለኔ የኔ መገፍተር ምናምን አይደለም እኮ ነገሩ እኔ ስለተገፈተርኩኝ ምናምን ምናምን ሳይሆን ስለገፈተርኩሽ ወይ ገፈተርካ ስለተባለ ሳይሆን ኮመንቱ ደስ አይለኝም እና ምክንያቱ ደግሞ እኔ ነው እንጂ አንተ አይደለም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 የሴት ስልክ ምናምን ተቀበላለሽ እኮ። እንደዚህ ማን መጣ እንትና ይሄ ሄደ ሚባል ነገር የለም። ባለፈውም ነግሬሻለሁ እኮ ከሴትም መጣ ከወንድም ይሄ አሴ ባህል ያዝሙ ነገር አለ እንጂ ባለፈውም ተናግሬያለሁ። እሜቴ ኸዲጃ ማግሌ ለካ ረሱላ ሰለላሁ ዐለይሂ ወሰለም አግብታ የተሳካን የተቃና ትዳር ነው። እሜቴ ኸዲጃን በጣም ወዳታለሁ ነው እን ደግሞ የነብዬ ተከታይ አሳስለምን መቀባጠር ይገባሻል። የምታወሪው የሚገባ ነው። አንተ የነብያችን ተከታይ ከሆንክ ማለት ነው። እኔ ደግሞ ተከታይ ከሆንኩኝ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

ገባሻ ጥብስ ነው የሚያደርጉ እንደዚህ ትላለህና አንተም ሰው ሆነ ምናምን የሚመጣው እና መጎድ እንዳለ መጠላት ይመጣል። ሰው ሀፋፍ መሆን ነው እና አንቺ አሁን ሪል ነው የምትኖሩ። አንተ ትክክለኛው እኮ ቢሆን ሰው ሙድ ያለብህ ከአንቺ ገባሽ? ወላሂ ምሪል ሰው ሙድ ምክንያቱም አንቺ አሁን በአካልም በሚዲያም ደስ የምንሽ ባሪሽ እኛ ነው ደግሞ እንለያያል ገባሽ ሰው ጋር ምን እዚህ ጋር ምን ማድረግ አለብኝ? ብቻ ማድረግ ያለብሽ ነገር ቦታ ማወቅ አለብሽ፣ እና እሱ ነገር እዛ ስድብ ይበዛል ይበዛብሻል። ጎበዝ ነሽ፣ በዚህ አድማቂሽ ነኝ። ስድብ አልከታተልም፣ ብከታተል ግን የሚጥሉ የሚጥሉ ነገሮች አይጠፉ። ተስፋ መስኮር ቅድም ደስተኛ ነሽ እዚህ ምንም አላልኩሽም። እንዳትሰደብ እኮ እንዳትሰደብ ያልከኝ? አዎ፣ ምሰሪውን ነገር በጣም ለይ እንጋ ላይ ማቅረብ ያለብሽን ነገር ለይ። እርግጠኛ ሆኜ እስከማውቀው ድረስ ባለፈውም እንዳወራ ነው ከወንዶች ጋር ዛት ማሽ ግንኙነት የለሽም፣ እስከ ዛሬ ድረስ አብረሽ ከሰራሽ ጋር አረ፣ እኔ ወላሂ ላዝም ከአንዳቸውም ወንድ ጋር ማለት ነው። አላመሰክ ያለሽ አንቺ ዝም ብለሽ ስለተለቀቀ ምንም አይነት ግንኙነት? አረ በጭራሽ፣ እንደጭራሽ አእምሮ የማስቦት አያውቅም። አሁን ዝናብ እየመጣ ነው።

አቅፈኝና በዛ ካሰኝ አንቺ መሰረታዊ ችግር አለብሽ ማለት ዋላ የለሽ ችግር አለብሽ መሰረተ ምን ነው ምን ቃል ማፍረስ ደግሞ ምናፊቅ ባህሪ

ምን ይመስላል?